የፋሚሊ እንዴት አላችሁ? እንግዲህ ይህ ቻናል ስለ ዞዲያኮች ስለ ተለያዩ ነገሮች ቪዲዮ የሚቀርብበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ጀምሩት። ቪዲዮን ደግሞ ላይክ አርጉት። ቪዲዮን ስትጀምሩት ላይክ እና ሰብስክራይብ ካረጋችሁት ለቻናሉ ወይም ለእኛ እድገት ጥሩ ስለሆነ ላይክ በማድረግ ጀምሩት። ወደ ቪዲዮው እንለፍ። ቶረስ ኮርማው ደጋግሜ ደጋግሜ ለዕለታት እና ለቀናት እዚሁ እቀመጣለሁ ሲል ተናገረ። ይህ ሉዊስ ካሮል የተባለ የሂሳብ ሊቅ ከጻፈው ኤሊስ ድንቅ ዓለም ከተባለው ተረት መጽሐፍ የተጠቀሰ ነው። አባባሉ ከቶሮስ ባህሪ ጋር እንዴት እንደሚገጥም ከማብራሪያው እንረዳለን። ከብሮ ሰማያዊ የሜዲትራንያን ባህር ውስጥ ቶረስ ደርቶና ተቆልሎ ለዘመናት በኩራት የኖረ እለት አለ። ጂብራልታር ይባላል። ይህን ዕለት በአካል ወይም በስዕል ወይም በፊልም ካዩት እሰየው፣ ኤልያ ግን በህሊናው ይሳሉት። ድንቅ አይደለምን? ለምዕተ ዓመታት መዓት ቶን ውሃ ሲገጨው፣ ማዕበል ሲወናጭፍበት፣ ብሎም ሲገርፈውና ሰራዊት ሲፈታተነው ኖሯል። ስልጣኔ መቷል፣ ስልጣኔ ሄዷል። እሱ ግን እዚያው ቁጭ ብሏል። ጂብራልታር አንዳችም ነገር አይቀይረውም፣ አንዳችም ነገር አያነቃንቀውም። በፍጹም ኮርማው ቶረስ በዚህ ያውቁታል። ነገር ግን እንዲህ አይነቱ ሰው የትና የት ይሆን የሚገኘው? በእርሻ ላይ፣ በባንክ ስራ፣ በሪል ስቴት ቢሮ፣ በሌላም የግጦሽ ስፍራ ኢንጂነሮች፣ የፊልም ተዋናዮች፣ የሉካንዳ አራጆችና ዳቦ ጋጋሪዎች የሆኑ ቶረሳውያን አሉ። እንዲሁም ንጉስና ንግስቶች። የቶረስ አቋሙ ጸጥና ቀጥ ያለ ነው። በደንብ ቀርቦ እስኪ ያውቁት ድረስ ምላሹ ሁሉ አዎ፣ አይደለም ነው። አመሰግናለሁ ብቻ ይሆናል። በልደት ሰንጠረዡ ጫና ያለ የጄሚናይ የኤሪስ ወይም የሳጁታሪስ ተጽዕኖ ካለው ተሮስ በመጠኑም ቢሆን ካነጋገሩ ቀደም ቀደም ካረማመዱም ነጠር ነጠር ማለት ሊታይበት ይችላል። ቶሮስ የነበሩት አቶ መለስ በልደት ሰንጠረዣቸው ውስጥ ሁለት የጄሚናይ አንድ ኤሪስ እና አንዱ ሳጁታሪስ እንደነበራቸው ልብ ይሏል። ነገር ግን አይነተኛው ቶሮስ እየተቆጠበ መናገርን በዝግታና በጥንቃቄ መራመድን ይመርጣል። ልክ እንደ ጅብራታል እለት ጠጣር ጽኑ በመሆኑ በጸጥታ የተሞላ እርሞሞን አንዳችም ነገር ሊፈጥርብዎ አይቻለውም። አናቱ ላይ ውሃ መቸለስ ወይም በእግሩ ጣቶች መሃል ጉማጅፍም ማስቀመጥ ይችላሉ። ደረቱን በቡጢ ይነርቱት በአፍታ አድንዛ በአፍታ አደንግዛው ኃይል ያፍጥጡበት ወይም በአፎ ላንጋ እስኪናጋ ያንባርቁበት። ቶሮስ አንድም ጋት ፈቀቅ አይደለም። አንዴ ከወሰነና ከቆረጠ በኋላ እጆቹን በጸጥታ ያጣምርና በእግሮቹ መፎገልና መቆፈርን ይጀምራል። ጉላ ያለ አገጩን ይሰድራል። በአፍንጫው ወናፍ ነበልባል ይለቀልቃል። ጆሮ ወደ ጆሮ ግንዱ ይለጥፋል። እናም ከዚያ ወዲህ ያው ያገኙታል። ኮርማው ወግሽቶ የሚጓጋው ከስንት አንዴት ነው። የእርሱ ፍላጎቱ አትንኩኝ ተውኝ ነው። ነካክተው ካላወግሸው አይደርስብህም። ብትሞግተው ብትንት ብትሞግተው ብትተነኩሰውና ብታጠቃቀው አይበገር ይሆናል። አብዝተው ገፍትረው፣ አብዝተህ አሽሟጣው፣ ያኔ ገደቡን ጥሶ ለሚወጣ ቁጣና አመጻ ራስህን አዘጋጅ። ቶረስ በዙሪያው ያለውን ግርግዳ ውካታ ጉዳዩ ሳይል ለወራት ብሎም ለዓመታት ራሱን እንደገዛ በጽናት ሊቆይ ይችላል፣ የአበዎችን መልካም መዓዛ በአፍንጫው እየማገ ታዲያ በአንድ በዓል ተጠበቀ ቀን አንድ ልታይ ልታይ ባይ ሰው በቶረስ ጫንቃ ላይ የሚጭነውን ያበዛዋል። ታዲያ ቶረስ ግን ጊዜ ይጎበራል፣ መፎገድም ይጀምራል። አይኖቹን ያጠብና ይንደረደራል፣ ወይም ይወረወራል። ማምለጥ ያኔ ነው። በተቻለ ፍጥነት መንገዱን ልቀቅለት። ያኔ እግሬ አውጭኝ በል፣ ሕይወትህም አትርፍ። የቶረስ ቁጣ እንግዳ ደራሽ የሚሆነው ከስንት አንዴ ነው። ነገር ግን ኮርማ በቁጣ ያበደ ጊዜ በመንገዱ ላይ ያገኘውን ነገር ሁሉ ሊያፈራርስና ሊደመስስ ይችላል። ማንንም አይምርም፣ ስኮርፒዮን ጭምር ቢሆን አቧራው እስኪሰከን እና ሰላም እስኪሰፍን ድረስ ትንሽም ቢሆን ታዲያ ጊዜ ይወስዳል። አንዳንድ ቶረሳውያን ራሳቸውን በጥብቅ ከመግዛታቸው የተነሳ ግልፍ ብሎባቸው የሚዋጉት በሕይወት ዘመናቸው ሁሉ አንዴ ወይም ሁለቴ ብቻ ነው፣ ያም ሲበዛ ታዲያ። እንዲያም ሆኖ ማስተዋል ያለብን ቶረስ ካበደ አበደ ነው እንጂ ትንሽ ተበሳጨ ወይም ትንሽ ተናደደ ብሎ ነገር የለም። ብዙዎቹ ቶረሶች የኮርማን መልክ አላቸው። ሴቷ ጊደር ወይም ላም መሰል ስትሆን በእርጋታና በዝግታ ትንቀሳቀሳለች ስውር ጥንካሬዋን በሚያሳብቅ መልኩ። ወንዱ ቶሮስ አንገቱ ወፍራም ወይም ጡንቻማ ሆኖ ትከሻው፣ ደረቱ፣ ወይም ጫንካው አሊያም ሶስቱም ሰፊና ጠንካራ ይሆናሉ። አጭርም ሆነ ረዥም መላው ሰውነቱ የተመጣጠነ ጆሮ ሆኖ ትንሽና የካጆሮ ግንዱ ላይ ጥብቅ ያሉ ናቸው። አካራዊ ዝርዝሩ ለሁሉም ሳይሆን ለብዙዎቹ ቶረሳውያን የሚሰራ ነው። ቶረስ በዝግታ ይመገባል፣ ጭንጓራውም ጥሩ አድርጎ ይፈጫል። አሸዋም ቢሆን ቀጫጫና ሚንቶ የሆነ ቶረስም አሉ። እሱን ለመለየት ማድረግ የማይፈለገውን ነገር ይጠይቁት ወይም መሄድ ከማይፈልግበት ቦታ እንሄድ ይበሉት። የዛ ሰው የእንቢታ ብርታት ቶረስነቱን ይገልጽልዎታል። ቶረስ ወደ ተቃራኒ ጾታ አብዝቶ ይሳባል። ሆኖም ግን ከጥያታ የደስታ ፍላጎት በተፈጥሮው አይገኝም። እሱ ከሚሄድ ይልቅ ሰዎችን ወደ ራሱ መሳብን ይመርጣል ከስንት አንዴ ቢሆን እንጂ። መቆዘም ማዘን፣ መተከዝና ጥፍርን መንከስ ለቶረስ ባዳ ናቸው። የነገሮች አካሄድ በማይመጥ በማይጠመው ጊዜ ልንቦጩን ሊጥል እና በነገሩ ሊብሰለሰል የሚችል ቢሆንም በትልቅ በትንሹ የሚረበሽና የሚናወጥ አይነት ግን አይደለም። ህመምህን፣ ችግርን፣ እንግልትን፣ መከራና ስቃይን ሳያማርር ሮሮ ሳያሰማና እንዲህ ሆንኩ ሳይል በፊቱ ላይ ሳይገልጽ መቻል የማይለወጥ እና የማይናወጥ ተፈጥሮ ብሎም ገንዘቡ ነው። ቶሮስ በብዙ ኃላፊነት ስራ የተወጠሩ ሊሆን ይችላል። አንዳንዴ በሀሳብ ሊዋጡ ሊበሳቹ እና ጥንካሬያቸው ሊቀነጣጥቡ ይችላሉ። በፍጥነት ሲናገሩ እና በፍጥነት ሲወቅ ሲከውኑ ሊታዩ ይችላሉ። በዚህም አይታለሉ። ፈጣንና በነገሩ ቀደም ቀደም ያሉ መስለው ቢታዩ በእንደ ሰንጠረዣቸው ላይ በሚገኙ ከባድ ጀሚኒዎች ምክንያት ነው። የጀሚኒዎች ኮከብ በጦጣና በበቀቀን ይመሰላል። በዚያ በፍጥነት ጀርባው ያው ዕለቱ አዝጋኙ ተረስ አለ። ጭንቅላታቸው በብርሃን ፍጥነት ቢያደውርም ውሳኔያቸው ግን በቀስታና በጥንቃቄ ነው የሚያደርገው። ቶረሳውያን የቤት ሰዎች ናቸው። ድሎትና ምቾትን ይወዳሉ። የራሱ ቤት የሌለው ቶረስ ብዙም አይደለም። ቶረሶች ለምድሪቱና ለአፈሩ ቅርብ ናቸው። ገጠሩን ይወዱታል። በከተማውን ውስጥ ግርግርና ጩኸት ለመኖር ከተገደደ በአፓርታማዎች ውስጥ ተክሎች ይኖራሉ። መሸጥም ያደርጋቸው ሲያደርጋቸው የአሳ ማጥመጃ መረባቸውን ወይም መንጠቋቸውን ይዘው ወደ ወንዝ ይወርዳሉ። ጸጥረጭ ወዳለው ምድር። ምንም ይሁን ምን ቶረሰችን ከመሬትና ከአፈር ሽታ ጋር የሚያገናኘው ሰበብ አይጠፋም። አይነተኛው ቶረስ ጠንካራ ሰውነትና ጥሩ ጤንነት ይኖረዋል። በሽታ አይጥለውም። ከወደቀ ግን ይቆያል። ሐኪሙንም የማይታዘዝ ግትር ስለሆኑ ስሱ አካሎች ጉሮሮ፣ አንገቱ፣ እግሩ፣ ቁርጭምጭሚቱ፣ የመራቢያ አካሉ፣ ጀርባውና ከርካሪ አጥንቱ ናቸው። እነዚህ ለአደጋና ህመም ያጋልጡታል። ታውረሶች ቅዝቃዜ ጉሮሯቸውን ያቆስለዋል። ብዙም ጊዜ በቶንሲል ይጠቃሉ። የመብልና መጠጥ ያለ ቅጥ ወዳጅነታቸው ጤናቸውን ያቃውሰዋል። የአካል ብቃት እንቅስቃሴ የገጠር አየር የግድ አስፈላጊነታቸው ነው። ግን አይሰሙህም። ግጥር ናቸው ጦረቶች፣ ግጥር መሆን የሚቻለው ያህል ሁሉ ግጥር ናቸው። ወደ ድንጋይ ከምር ወይም ዕለት አለመቀረያቸውም አለመቀየራቸውም ይገርማል ወደ ድንጋይ ክምር ወይም ዓለት አለመቀየራቸውም ይገርማል። እርሱ ከሚቀመጡበት ወንበር ላይ እና ከአመለካከታቸው ጋር በሙጫ የተጣበቁ ነው የሚመስሉት። አይነቃነቁም። እነሱ ትዕግስት ነው ይሉታል። ብዙ ተሮሶች አካላዊና አእምሯዊ ጫናን ያለ አንዳቸው ሮሮ ለዘመናት ሊሸከሙ ይችላሉ በጸጥታ። ጫናው ሲበዛ ጫንቃቸው ይደነድናል፣ ኃይላቸውም ይጨምራል። ለወዳጆቻቸውና ለቤተሰቦቻቸው ያላቸው ታማኝነትና ጽናት ከአእምሮ በላይ ነው። ማንም ሌላ ኮከብ የማይቋቋመውን በጀግንነት ይወጡታል። ይሄ ጽናታቸውን ሜዳሊያ የሚያሸንም ነው። ነገር ግን አሁን ያው ግትር ናቸው። አልፎ አልፎ ካልሆነ ቂመኛነትና ጭካኔ የላቸውም። አንድ የሚገርም እውነታ ግን አለ። ጨካኝ ታውረሶች በልደት ሰንጠረዣቸው ውስጥ ብዙ ኤሪስ አላቸው። ለዚህ ሂትለር ጥሩ ምሳሌ ነው። ሀብትና ቶረስስ እንዴት ናቸው? ገንዘብና ኮርማው ተለያይተው አያድሩም። ሁሉም ቶረስ ሚሊዮነር ባይሆንም እንኳን የዕለት ጉርሱን የሚለምን ቶረስ በቁጥር በጣም በጣም አናሳ ነው። ቶረስ ግዛቱን በቀስታና በእርግጠኝነት ይገነባል። በአስተማማኝ መሰረት ይጀምርና አንዱን በአንዱ ላይ እየገነባ ይዘልቃል። ኃይልን ከገንዘብ ጋር መፍጠር ደስታን ይሰጠዋል። ማስተዳደሩን ለበታቾቹ ይተወዋል። ሌላውን ጣጣ እነ ካፕሪኮንና እነ ካንሰር ይወጡት። እሱ የቀን እንቅልፉን ቁጭ ባለበት ይለጥጥ፣ በአበቦቹ መዓዛ ይመረቅ፣ ወይም ቆንጆይቱን ልጃገረድ በመቀመጥ ይመልከት። ለእርሱ ዋናው ነገር የንብረቱ ባለቤት እርሱ መሆኑ ብቻ እንዲታወቅለት ነው። ይፍተን ወይም ይዘግ እንጂ፣ ንዋይ ወደ ቶረስ ታቀናለች እንደ ሙጫም ትጣበቅበታለች። ቶረስ ለገንዘብና ለንብረቱ እንደ ቤተሰቡ ሁሉ አክብሮት አለው። ሆኖም ግን አባሃናን አይደለም፣ አይሰስትም። በእውነት ለቸገራቸው በእውነት ወዳጆች የጦሮስ ደግ ልብና የጦሮስ ሰፊ ኪስ ክፍት ናቸው። ጦሮስ ግስፈትን ያደንቃል፣ ትላልቅ ንዛዎችን ይማርቁታል። በእንስሳት መጠበቂያ ፓርክ ውስጥ ጦጣቸውን ልብ ጦጣዎችን ልብ ሳይል የአልፍና ከኃይለኛዎቹ ዝሆኖች በአግራሞት ያፈታል። ግዙፎችን እንስሳት በአስደናቂ ጀግንነት ይጋፈታል፣ አይጥን ግን ይፈራል። ከመጠበቂያው ያመለጠ ነበር ቢገጥመው ልቡ ትር እንኳን የማትልበት ቶረስ ጤንጥየዋ ምስጥ በድንጋጤ ደንብሮ አቅራቢያው ካለ ዛፍ ላይ እንዲወጣ ልታደርገው ትችላለች። ፓርትቱ ይቀጥላል። ሌሎች ቪዲዮችም ስለሚለቀቁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ የደውል ምልክቷን ያብሮ ይመጩ።